ሰላም ወገኖች እንደምን አላችሁ? ደህና ናችሁ? እግዚአብሔር ስሙ የተባረከ ይሁን። እኔ በጣም ደህና ነኝ። እንግዲህ ባለፈው የመጽሐፈ ራእይ ምዕራፍ ሀያን ለማጥናት ሙከራ አድርገናል። ጀምር ያለው ብዙዎች ግን ልክ ነው። እንዲሁም የተደዋወልናለን ግራ የሚገባ ለምንድን ነው በፓስተር የተማር ነው በአስተማሪዎች የተማርነው በዚህ የተማርነው በዛ የተማርነው ያደግንበት እንደዚህ አይደለም፣ መረዳታችን ሌላ ነው። ምክንያቱም አርማጌዶን መጥቶ እንደዚህ ብሎ በቃ ብዙ ግራ የሚያጋባ ነው እና እዚህ ሰዎች ሊገባቸው ያልቻለው ለዛ ነው። አንድ ነገር ለነግራችሁ መወደው ወገኖቼ፣ ኦፕን መሆን አለባቸው አእምሯቸው የተከፈተ መሆን አለበት። እግዚአብሔርንም መጠየቅ አለባችሁ እንዲያስተምራችሁ። አንድ ክርስቲያን አንድ ክርስቲያን መሰረታዊ ባህሪው በእግዚአብሔር ዘንድ ሁልጊዜ እንትን ለማለት የተዘጋጀ ነው። ጥፍጥፍ ጥፍጥፍ የሚል አላደላ። አንዳንዱ ደረቅ ሆኖ ክርር ያለ አላደ እንትን የሚል አንገተ ደንዳና፣ እንደዛ መሆን የለብንም። ሁልጊዜ ለመማር የተዘጋጀን በእግዚአብሔር ቃል በኩል የመጣው ካለ የምንማረውን በቃሉ በራሱ መፈተሽ በራሱ ማየት በራሱ መመዘን በራሱ መመልከት ያስፈልጋል እንጂ እንዲሁ አይናችንን ጨፍነን ፓስተር ይህን ያስተማሩት፣ የስነመለኮት ሰው እንዲህ ነው ያስተማረን፣ እንደዚህ ነው። ነው ብዙ የተሳሳተ ነገር አለ። በተለይ መጽሐፈ ራእይን ስንረዳ እስቲ አንብቡና ይህ ነው ብላችሁ ንገሩኝ። መጽሐፈ ራእይን ብዙ ሰው የፈለገውን ነው የሚናገረው። አንዴ የአርማጌዶን እነዚህ የእስራኤል ጦርነት የነዛ ጦርነት ምድራዊ ጦርነት ያደረጉታል። አርማጌዶን የምድራዊ ጦርነት አይደለም። የፖለቲካውያን የፖለቲከኞች ጦርነት አይደለም። አርማጌዶን የቅድስቲቱ ከተማ የእኛና የጨለማው ስራ ጦርነት ነው። በእኛና በጨለማው ስራ መካከል፣ በክርስቶስና በጨለማው ስራ መካከል የሚደረግ መንፈሳዊ ውጊያ ነው የአርማጌዶን ጦርነት እንጂ በራሪ ምናምን በራሪ ምናምን እንደዛ አይደለም ወገኖች። ድሮው አንድ መጽሐፍ በአማረኛ የተጻፈ ደራሲ የደረሰው አርማጌዶን የሚል አማረኛ አንብቤ እንትን ብዬ ነበር። በጣም ያስፈራ ልኬ ጦርነት ጦርነት ጦርነት ነው እንደዛ አይደለም ወገኖች። ለመማር የተዘጋጀን መሆን አለብን። የእግዚአብሔርን ቃል በትክክል ካላወቅነው። በጣም ትልቅ ችግር ላይ ነው ያለ ነው። የክርስቲያኑ ችግር አሁን እንዲህ ነው። እሺ፣ አሁን ሰይጣን ታስሯል? ሊታሰር ነው ወይስ ወደፊት ይታሰራል? እንዴት ነው? ምንድን ነው? ይህን ካላወቅ ይህን መሰረታዊ ነገር ካላወቅን እኮ ምንድን ነው ማድረግ ያለብን? መጽሐፍ የሚለው አሁን ሰይጣን ታስሯል። እኛ እሱን የምንበዘብዝበት የምናራቁትበት በእሱ ላይ ጦርነትን በክርስቶስ ከክርስቶስ ጋር ሆነን እየተዋጋን ድል የምናደርግበት ነው። ግን ወደፊት ይታሰራል፣ አሁን አልታሰራም ምንል ከሆነ ግራ ተጋብተናል ማለት ነው። እግዚአብሔር ይህ ነው ስሩ፣ አሁን ስሩ፣ አሁን ተዋጉ፣ አሁን ይሄን አስሬላችኋለሁ፣ ይህ ነው ብሎ እግዚአብሔር እንካችሁ ስሩ፣ ውጡና አገልግሉኝ፣ ነፃ ውጡ ታስሯል ሲባል ምንድን ነው? ሙሉ በሙሉ እንትን ሆነ ማለት ነው አይደለም። የእግዚአብሔርን ስራ ከመስራት ሊያግደን አይችልም ነው ታስሯል ማለት። በሌላ አባባል፣ በድሮ ዘመን፣ ባለፈው ፕሮግራሜ እንዳቀረብኩት፣ በድሮ ዘመን ሰይጣንን ማንም ያወጣው የለም። አንድ ቦታ በአንድ እንትን ሰው ነው እንትን የሚለው ያም ዳዊት ነው። ዳዊት እርኩስ መንፈስ የያዘውን ሳኦል እንትን ሲል በመጫወት በገና በመጫወት ያቀልለት ነበር እንጂ አንተ ሰይጣን ውጣ አላለውም። ለምንድን ነው? አልታሰረም ያን አልታሰረም። ስለዚህ ለመማር የተዘጋጀን መጽሐፍ ቅዱስን ለመፈተሽ ለማየት የተዘጋጀን መሆን አለብን። የምትፈልጉ አሁንም ፈልጉ ተማሩ። አይ ይሄ ትክክል አይደለም፣ ይሄ አባባል ትክክል አይደለም ምትሉ አሁንም ክፍት ነው። ክፍት ነው። እኔ ለመማር እንዴት እናንተንን እኔ የተረዳሁት ይሄ ነው። የተረዳሁት ትክክል አይደለም የምትሉ ካላችሁ እኔ አሁንም እንትን እላለሁ። ስለዚህ ክብር ለእግዚአብሔር ለአምላካችን ይሁን። ወደ መጽሐፈ ራእይ እንሄዳለን። ባለፈው እንግዲህ የእግዚአብሔር መንግሥት የጀመረው ጌታ በዮሐንስ በኢሳይያስ 40 ላይ የተነገረው በመንገዴን መንገዴን አዘጋጃ በፊትህ መንገዴን የሚጠርግን እልካለሁ ብሎ እንዳለው ያ ተግባራዊ ሲሆን የእግዚአብሔር መንግሥት እቀርባለች እንኮ ንስሐ ግቡ ሲባል፣ ያኔ በዛን ነው የእግዚአብሔር መንግስት የክርስቶስ መንግስት በሙላት እንትን ማለት የጀመረው የጌታ የኢየሱስ ክርስቶስ መንግስት ፍቃድህ በሰማይ እንደሆነች መንግስት ትምጣ ፍቃድህ በሰማይ እንደሆነች በምድር ትሁን እንደተባለው የእግዚአብሔር ፍቃድ ለአሕዛብ ሁሉ የሚደርስ እውነተኛ የእግዚአብሔር ፍቃድ ብዙዎችን ነፃ የሚያወጣ ከስራት ነፃ የሚያወጣው የእግዚአብሔር ፍቃድ በምድር ሁሉ ላይ የገነነው የነገሰው ያን ነው። ስለዚህ ያንን አይተናል። አሁን ምንድን ነው የምንመለከተው? መጽሐፈ ራእይ፣ የጥልቁ መክፈቻና ታላቁ ሰንሰለት በእጁ የያዘ መልአክ ከሰማይ ሲወርድ አየው። አሁን እንደዚህ ይህን ደግሞ ምንድን ነው ግሪኩን ፓስት እንትን አድርጎ ነው የሚጠቀመው እና ለምንድን ነው ይላሉ። ለምንድን ነው እንደ ፓስት አድርጎ እንትን የሚናገረው ያለፈ አላፊ ጊዜ እንደዚህ የአላፊ ጊዜ የሚያደርገው ለምንድን ነው? የግሪክ እንትኖች አሁን ግሪክ ሳነብ እንደዛ ነው፣ እና አብዛኛውን ፓስት አድርጎ ነው እንትን የሚለው። በእርግጥ ፊውቸር ያያል። ፊውቸር ያለውንም እንደ ፓስት እንደያለፈ ጊዜ ሊያቀርበው ይችላል። ምክንያቱም ምንድን ነው ሙሉ በሙሉ የእግዚአብሔርን እቅድ የእግዚአብሔርን አላማ የእግዚአብሔርን አለምን ጠቅልሎ እንትን የሚለውን ልክ እንደተከናወነ እንደተፈጸመ አድርጎ ሊያቀርብ ይችላል። ግን ብዙውን ጊዜ እንደዚህ ነው መጽሐፈ ራእይ ሌላው እዚህ ላይ እዚህ ላይ አንድ ወደኋላ ነው የሚሄደው መጽሐፈ ራእይ የራሱ መጽሐፍ አይደለም የሌሎችን መጽሐፍ አስሮ የያዘና እነሱነን ፍጻሜና ድርድ ፍጻሜ ያመጣ መጽሐፍ ነው ለምሳሌ ምራፍ ሁለት ምራፍ ምራፋን ሀያ ቁጥር ሁለትን የቀደመውንም እባብ የቀደመው እባብ የት ራእይ ላይ ያለ የቀደመው እባብ የለም። የት ነው የቀደመው እባብ? ዘፍጥረት ወደ ኋላ ነው የሚመለከተው። የቀደመውንም እባብ ዘንዶውን፣ ሆ ዘንዶው ምንድን ነው? የት ላይ ነው? ኢሳያስ ሀያ ሰባት ላይ ለዋታን ፈጣኑ እባብ ዘንዶ ዘንዶውን፣ እርሱም ዲያብሎስና ሰይጣን የተባለውን ያዘው ይላል። ስለዚህ እነዚህ ሰይጣን ለምሳሌ የት ነው ሰይጣንን ያየን እንደሆነ መጽሐፈ ወደኋላ ነው ደምነው። ያንን አምጥቶ ሰብስቦ አንድ አድርጎ ነው የሚያስቀምጥልን። ስለዚህ ወደኋላ ያሉትን ያመጣና ሰብስቦ ሰይጣን ማለት ይላል። ዘፍጥረት ሰይጣን እንደ እባብ አርጎ ነው እባብ ነው የሚያደርገው አይደለ እንዴ? እንጂ ዲያብሎስ ብሎ አይናገርም ዘፍጥረት የለም። ይሄ ግን ሰብስቦ ከአንድ ላይ አድርጎ ሰይጣን ማን እንደሆነ በሙሉ ማንነቱ ያሳየናል። በተለያየ ቦታ ተገልጦ ተገልጦ ጥቂት ከዚህ ጥቂት ከዛ ጥቂት ከዛ ተገልጦ የነበረውን ሰብስቦ ምን ያደርግልናል? ያሳየናል። ለካ የቀደመው እባብ ሰይጣን ነው እንትን ነው ሰይጣን ነው። አዎ ለካ ኢሳያስ፣ ፈጣኑን እባብ ሌዋታንን። ኢሳያስን ለምን አላነበቡም? ላንብበው። ምክንያቱም እያነበብን የእግዚአብሔርን ቃል ያላነበበ ምን ይነበብ? የሚሰማ ካለ ይስማ፣ የሚሰማ ያለ ይስማ። የማይሰማ ካለ ደግሞ እንትን ይበለው። በዛን ቀን እግዚአብሔር ፈጣኑን እባብ ሌዋታንን ሌዋታንን ጠማማውንም እባብ ሌዋታንን በጠንካራና በታላቅ በብርቱ ሰይፍ ይቀጣል፣ በባህር ውስጥ ያለውን ዘንዶ ይለዋል። ዘንዶ አሁን እዚህ ላይ ኢሳይያስ የሰይጣንን እንትን በዛ አድርጎ ያሳየናል። አንድ ብቻ ሳይሆን ምንድነው ሰብሰብ አድርጎ ያሳየናል ኢሳይያስ። መጽሐፈ ራእይ ግን ይህን ሁንም የዘፍጥረቱንም፣ ይህንም ይህንም አድርጎ አንድ ላይ ስብስብ አድርጎ ያሳየናል። ስለዚህ ራእይ ብዙውን ጊዜ ወደ ምንድነው የሚያመለክት ወደኋላ የሄድና ስብስብ አድርጎ ለአለፉት ከዘፍጥረት እስከ ራእይ ላሉት እስከ ራእይ ላሉት መጽሐፎች ድምዳሜን ነው የሚሰጥ እንጂ ለራሱ አዲስ ነገርን አይደለም ያመጣው። የዚህ ባህሪው ነው፣ የመጽሐፈ ራእይ ባህሪው እንደዚህ ነው። እግዚአብሔር አፖካሊፕስስ ወይም ደግሞ አንካቨሪንግ አንካቨር፣ መክፈት ማለት መግለጥ ሲል የታሸገን ነገር መክፈት ማለት፣ የታሸገን ነገር ይከፍተዋል። ሲከፈት ውስጥ ያለውን ታያለን። ለምሳሌ አንድ ሰው የወርቅ ወይም ደግሞ የብር ወይም ደግሞ ባልየው ለሚስቲቱ በጣም አስገራሚ የሆነ የእንቁ ስጦታ ቢሰጥ ያመጣዋል። አንድ ነገር እንደሆነ ታውቃለች፣ ጥሩ ነገር እንደሆነ ግን መሆኑን ታውቃለች አታውቅም። ተሎ ብላ ሄዳ እንደዚህ እስስስ የለግፈተው ዋው ዋው ትላለ። የኛም እንደዚህ ነው። እግዚአብሔር አምጥቶ እንዲያርጎ ሲከፍተልን ዋው ዋው። በዚህ ነው በክርስቶስ እዚ የደረስ ነው። በዚህ ነው ሰይጣንን የረገጥ ነው። በዚህ ነው ክፉን ሁሉ ድል የምናደረገው። በዚህ ነው ያጋንንትን ሁሉ ኃይል እናንትን ምንመታው። በዚህ ነው ለካ እግዚአብሔር ድልን የሰጠ። መጽሐፈ ራእይ የእኛ ድል ያለምንም ጥርጥር አሸናፊነታችን ነው የሚያሳየ ሚናገር አሸናፊዎች። ለምን አሸናፊ የሆነው? ክርስቶስ ከኛ ጋር ስለሆነ፣ አባታችን ስለሆነ፣ የጦር መሪያችን ኮማንደር ኢንቺፍ፣ ኮማንደር ኢንቺፍ ኦፍ ዘ አርሚ ኦፍ ጋድ፣ የእግዚአብሔር ሰራዊት የጦር መሪ የሆነው ኢየሱስ ስለሆነ፣ በምንም አይነት ከአሸናፊዎች ሁሉ እንበልጣል ስለዚህ አሁን እግዚአብሔር ሚለን ምንድን ነው? ይታሰ አሁን፣ በዛን ያስረዋል። መቼ ነው የሚያስረው? በዛን ቀን። ይህን ወደ ኢሳይያስ ልውሰዳችሁና ወደ ራእይ ልውሰዳችሁና ምንድን ነው? ኦኬ። ትልቁን መክፈቻና ታላቁን ሰንሰለት የጥልቁንም መክፈቻና ታላቁን ሰንሰለት በእጁ የያዘ የያዘ መልአክ ከሰማይ ሲወርድ አየው። የቀደመውን እባብ ዘንዶውን እርሱም ዲያብሎስ እና ሰይጣን ያዘው የተባለውን ያዘው፣ ሺህ ዓመትም አሰረው፣ ወደ ጥልቅም ጣለው። አሕዛብንም ወደፊት እንዳያስት ሺህ ዓመት እስኪፈጸም ድረስ በእርሱ ላይ ዘግቶ ማህተም አደረገበት። መቼ? ኑኑ አናውቀውም፣ አናውቀውም ዝም ብሎ ኖ ኖ ኖ አናውቀውም፣ ዝም ብሎ በሆነ ጊዜ በሆነ ጊዜ እንደዚህ እንደዚህ እንደዚህ ይሆናል፣ ምናልባት ምናልባት፣ አናውቀውም አናውቀውም። አንዳንዱ ሌላ ነገር ይላል፣ ምናምን ይላል። ይህን በመጽሐፍ ቅዱስ ነው እንትን የምንለው የምንፈታው። የዚህ ፍቺ ያለው በመጽሐፍ ቅዱስ ነው፣ መጽሐፍ ቅዱስ የራሱ ነው። እኔ ከመጽሐፍ ቅዱስ ውጭ ከእነዚህ የነ ሶቅራጦስ የነ ምናምን የነ ሆሜር የነ ምናምን ሚል የለኝም። መጽሐፍ ቅዱስ ያለውን ነው የማመጣው። ስለዚህ መቼ ነው የታሰረው? ለምሳሌ ይሄ ደግሞ ደጋግሞ ነው የሚናገረው። ራእይ 12 ላይ ራእይ 12 ላይም እንደዚህ እናገኛለን። ራእይ መጽሐፈ ራእይ 12 ላይ በሰማይም ስልፍ ሆነ፣ ሚካኤልና መላእክቱ ዘንዶውንም ተዋጉ፣ ዘንዶውም ከመላእክቱ ጋር ተዋጋ፣ አልቻላቸውም። ከዛም ወዲያ በሰማይ ስፍራ አልተገኘላቸውም፣ ወደ ምድር ተጣሉ ነው የሚለው ተጣሉ። ፓስቴንስ ነው ራሱ ተጠለዋል ነው የሚለው። የት? መቼ? እንዴት በምንድን? መቼ? አይዶን ነው አይዶን ነው። ይሄ ነው የሚከብደው እኮ። እንዴት አድርጎ ነው ይጠ ነው መቼ ነው የሚሆነው ነው ነው? ወገኖቼ እንደዚህ የተደናበረ እንትን አይደለም። መጽሐፍን ማወቅ ግዴታችን ነው። እግዚአብሔር የሚለውን መረዳት ማወቅ መገንዘብ የእኛ ግዴታ ነው። ስለዚህ መቼ ነው የታሰረው የሚለውን እንመለከታለን። ከምን ከመጽሐፍ ቅዱስ የማቴዎስ ወንጌል ምዕራፍ 18 18 እንሄዳለን። እውነት እላችኋለሁ በምድር የምታስሩት ሁሉ በሰማይ የታሰረ ይሆናል፣ በምድርም የምትፈቱት ሁሉ በሰማይ የተፈታ ይሆናል። ምንድን ነው የሚናገር በእርግጥ እዚህ ላይ ኮንቴክስቱ ስለ ቤተ ክርስቲያን ነው። ቤተ ክርስቲያንን ባይሰማ ባይቀበል ወደ ላይ እንትን ስንል፣ ምክንያቱም በምናናገርበት ጊዜ ባክግራውንድ ኮንቴክስቱን ወይም ደግሞ የተገለጠበትን ታሪካዊ አምዱን መጠበቅ አለበት። እዚህ ላይ እንደዚህ ቢልም ሌላ ቦታ ላይ ስላለ ነው። እዚህ ላይ ምክንያቱም በሁለት እ በሁለት አፍ ይሄዳል፣ በሁለት አቅጣጫ ይሄዳል። ይሄ ሁለት ትርጉም ልንሰጠው እንችላለን። ይሄ በግንኙነት ነው። ባይሰማ ወንድምህ ቢበድልህ፣ ሄደህ አንተና እርሱ ብቻችሁን ሆናችሁ ውቀሰው። ቢሰማ ወንድምህን ገንዘብህ አደረገው። ባይሰማ ግን በሁለት ወይም በሶስት ምስክር አፍ ነገር ሁሉ እንዲጸና፣ ዳግመኛ አንድ ወይም ሁለት ከአንተ ጋር ውሰድ። እነርሱን ባይሰማ ለቤተ ክርስቲያን ንገራት። ደግሞም ቤተ ክርስቲያንን ባይሰማ እንደ አረመኔና እንደ ቀራጭ ይሁንልህ። እውነት እላችኋለሁ በምድር የምታስሩት ሁሉ በሰማይ የታሰረ ይሆናል፣ በምድርም የምትፈቱት ሁሉ በሰማይ እየተፈታ ይሆናል እያል ነገር በእርግጥ እዚ ላይ ኮንቴክስቱን ስናየው በቤተ ክርስቲያን እንትን በሚደረገው አግሪመንት በቤተ ክርስቲያን አስተዳደር የክርስቶስ ትልቋ አካል ቤተ ክርስቲያን እንደሆነች በዛ አስተዳደር ላይ የማይሰማ እንትን ማይል። እንደ ቀራጭ እንደሚሆን እግዚአብሔርን የማይታዘዝ የእግዚአብሔርን ቤተክርስቲያን የማይታዘዝ እንደ ቀራጭ እንደ እንደ ከንቱ ነገር በእግዚአብሔር የተሰጠው አረመኔ እንደ አረመኔና እንደ ቀራጭ ይሆናል። ማን ነው? ክርስቲያኑ ነው አልታዘዝም ያለው። ምክንያቱም አሁን ብዙ እንትን ይላል ቤተክርስቲያን አያስፈልገንም። ማን ነው? ቤተክርስቲያን ነው። አንዲት በተለይ አሜሪካዊት አለች። ምትናገረው ማታውቅ እነሱን ያስተምሩት እንትን ናቸው እነዚህ ምናምን የምትል እና ምትናገረው ብቻ። ዳያግረስ እንዳላረግ ወደዚህ እዚህ ላይ ነው። ግን ሁለት በሁለት ምንትን ነው ለርኩስም መንፈስም ይሆናል ይሄ ማለት ነው። ግን አስራ ስድስት ያለውን አነብላችኋለሁ። በማቴዎስ አስራ ስድስት ያና አስራ ስምንት አስራ ስምንት ነው። አስራ ስድስት አስራ ዘጠኝ ያለውን ደግሞ እናነባለን። እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚች በዚች አለት ላይ ቤተ ክርስቲያንን እሰራለሁ፣ የገሃነም ደጆችም አይችሏትም። የመንግስተ ሰማያትን መክፈቻን እሰጥሃለሁ፣ በምድር የምታስረው ሁሉ በሰማይ የታሰረ ይሆናል። እንዴ፣ የሰይጣን ስራ ሁሉ ማሰር እንችላለን። የሰይጣን ስራ ሁሉ እንዳይከናወን ማክሸፍ እንችላለን እንችላለን? አንችልም? ለራሳችሁ መልሱት። ተዋጉ፣ መንፈሳዊ ውጊያን ተዋጉ፣ መንፈሳዊ ግድያን ተጋደሉ ሲለን ምን ማለቱ ነው? ከጉሮሮ ከጉሮሮች ከክፉ ጉሮሮ፣ ከጉሮሮ አውጡ ስንባል እንዴት አድርገን ነው? ካልታሰረ እንዴት አድርገን ነው ጉሮሮ ውስጥ ገብተን ምታወጣው? ስለዚህ ምንድን ነው በምድር የምታስረው ሁሉ በሰማያት የታሰረ ይሆናል። በምድር የምትፈታው ሁሉ በሰማያት የተፈታ ይሆናል። የደሃነም የገሃነም ደጆች አይችሏትም። ቤተ ክርስቲያን የገሃነም ደጆች ማይችሏት ለምንድን ነው? ስለታሰረ ነው። አለበለዛማ እንዴት ብለ ነው እንትን የምትለው? ስለዚህ እንኳንስ ለክርስቶስ ክርስቶስ እንዴት እንዳሰረው እናያለን እኛ ራሱ ክርስቶስ አስሮ ለእኛ ለልጆቹ ይህንን ስልጣን ሰጠን። ለቤተ ክርስቲያን ይህንን ስልጣን ሰጠን። ክርስቶስ ካሰረው በኋላ ክርስቶስ ኃይሉን እንትን ከገፈፈው በኋላ ቅስሙን ከሰበረው በኋላ ለእኛ ይህንን እንትን ሰጠን ሰጠን። እግዚአብሔር ስሙ የተባረከ ይሁን። ሰዓቱ ይበዛል መቼም። ቲክቶክ ብዙ እንትን አትፈልጉም። እንቀጥላለን። ከዚህ ላይ ዙሬ ተመልሼ እመጣለሁ። ደህና ሁኑልኝ። ጌታ ከእናንተ ጋር ይሁን። አጥሙ